ልብ ላለው ንገር፣ ለሚያስተውል መስክር። ልብ ላለው አእምሮ ለተሰጠው መንገር አስፈላጊ ነው። ለሚያስተውልና ለሚረዳ ለሚያስረዳ ለባዊ ለሆነ ደግሞ መመስከር ድንቅ ነው። ሰላም ጤናስጥልኝ ውድ ኢትዮጵያውያን፣ የዛሪስታ ላብ ቤተሰቦች በመላው ዓለም የምትገኙት ወንድሞቼ በሙሉ በሉል እግዚአብሔር ስም እንደምትሰነበታችሁ እንዴት ናችሁ? ሁሉ መልካም ስራ፣ ኑሮ፣ ጤና ባላችሁበት ሁሉ መልካም ነው። እኔ እግዚአብሔር ይመስገን ደህና ነኝ። ከእናንተ ጋር እንዴት ነው? ሁሉ መልካም። ሕማማት እንዴት ይዟችኋል? ጾም ጥሩ ነው። ስግደት እየሰገዳችሁ ነው። እኛንም እያሰባችሁን ነው። እግዚአብሔር አምላክ ሁላችንም ያስበን፣ ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክሳዊ ተዋህዶን ይጠብቅልን። በተለያየ ዓለም ሆናችሁ የበረከት ስራ እየተሳተፋችሁ ያላችሁት ወንድሞቼ በሙሉ እግዚአብሔር ያክብርን እያልኩ ልብ ላለው ንገር ለሚያስተውል መስክር በሚል ርዕስ መጥቻለሁ። እናም እስከ መጨረሻው አብራችሁኝ ከቆያችሁ ጾሙን የቆየንበትን ማሳረጊያ የሚሆን መልእክት ድንቅ የሆነ ልብ ላለውና ለሚያስተውል መረዳት ለሚችል ማብራራት የምችለውን ሁሉ አብራርቼ የምነግራችሁ መልእክት አለኝ። መጨረሻ ላይም ከበረከት መሳተፍ የምትፈልጉት ወንድሞቼ አካውንት ያላችሁ አላችሁ፣ የሌላችሁ ደግሞ በምትችሉት ማለት ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ። እዚህ ጋር ቪዲዮ ላይም ስላለ አካውንቱ በዛ የምትችሉትን ያቅማችሁን አድርጉ። እናም ወደ መልእክቴ ልሂድ እና እንደ እግዚአብሔር ፈቃድ አሁን በምትሳተፉት ለትንሣኤ ለጧፍ የሚደርስላችሁ ማድራስ ትችላላችሁ። ለካህናት ለምን ለምን ደግሞ እንደ እግዚአብሔር ፈቃድ አሁን ያዘጋጁት ፕሮግራም ስላለ ካህናት የጾሙት ካህናት እዚህ ከተማው ላይ አይደለም። ብዙ ባለ ተስፋ አለ፣ ከተማው ላይ ገጠር ላይ ግብረ ሕማማቱን እያነበቡ እየሰገዱ እኔም ባለውበት አካባቢም ሌላም ቦታም ቢሆን ለነሱ ለካህናት እንደ እግዚአብሔር ፍቃድ የሚሆንላችሁ ወንድሞች ካላችሁ ስማችሁን እየሰጣችሁ እነሱም በጸሎት ያስቧችኋል። እንደገናም ደግሞ የመድኃኔ ዓለም ዝክር ማለት ስለሆነ ከትንሳኤ እስከ ዳግሚያ ትንሳኤ ድረስ በየዕለቱ የምንችለውን ስለምናደርግ የትንሣኤ ተይዟል። የማዕዶት ተይዟል ሰኞ። ከዛ በኋላ ያሉ ቀናቶች ግን እንደገና ናቸው፣ አልተያዙም። ባለተስፋ ሌላ ሀገር የምትኖሩት ወንድሞች ይሆንልናል የምትሉ ከበር የምታደርጉ ተሰባስባችሁም አንድም ሁለትም ሆናችሁ መሳተፍ ትችላላችሁ። ልብ ላለው ንገር ለሚያስተውል መስክር ወደሚለው ርዕሴ ልመለስ። እና አካውንት እዚህ ቪዲዮ ላይ ወደ መጨረሻ አካባቢ የአቢሲኒያ አካውንትና የኢትዮጵያ ንግድ ባንክ አካውንት አለ። የኮሜንት መስጫ ቦታ ላይ እና ዲስክሪፕሽን ቦክስ ላይ ስለማስቀምጥላችሁ በዛ ማስገባት ትችላላችሁ ማለት ነው። ልብ ላለው ንገር። ጾሙን እንግዲህ ዛሬ አምላካችን አርባ መዓልት አርባ ሌሊት ጾሞ የተሰቀለበት ሰዓት ነው። ይህንን ቪዲዮ እንኳን ዕለተ ዓርብ ስለሆነ ዛሬ ማለት ነው። እናም ይሄ ዕለት ደግሞ ዛሬ አስር ነው፣ መስቀል ዕለቱ ገጥሞታል። አምላካችን የተሰቀለው የአዳምን ልጅ ነፃ ለማድረግ አምስት ቀን ተኩል ሲሆን ተሰቅሏል፣ በቅራኔው አደባባይ ላይ በወዳጁ ተሽጦ ይሄ የመከራ ዕለት ነው። የስቃይ ዕለት ነው። የሚያለቅሱ የሚያነቡ ምሕረት የሚያገኙበት እንደ ጴጥሮስ ያሉ እንደ ይሁዳ ደግሞ ስመው የሚሸጡ ህዝቡን የሚያደናብሩ ክፋትን የሚያደርጉ ያልሆነውን ሆነ የማይሆነውን ይሆናል እያሉ የሚያተራምሱት ደግሞ በብልጠት ይሁዳ አምላክን እንደሸጠ ለገንዘብ ቅራፊ ብሎ በብልጠትም ገነት ለመግባት በማሰቡ ታንቆ ሊሞስ ሲል ዛፏ አንስት ታፈርጠዋለች። ንስሐ ግባ ይሁዳም ብለው ነበር። እሱ ግን አልሰማም። በብልጠት ለመጽደቅ ፈለገ። አምላክን ቀድሞ ሲወል ገብቶ አምላክ ነፍሳትን ሲያወጣ አብሮ እንዲያወጣው ሻተ። ዛሬም በአቋራጭ መንገድ በረከትን ለማግኘት የሚፈልጉ ክፎች አሉ። አምነው በረከት ለማግኘት የሚለፉ እየለፉም አልሳካላቸው ያለ ደግሞ ደጋጎች አሉ። ምንላችሁ ፈልጌ ይመስላችሁ። በእምነት ለፍታችሁ ባይሳካላችሁ የእግዚአብሔር ፈቃድ ስላልሆነ ነው። በአቋራጭ ግን ለመለወጥ ያለ እምነት አትሞክሩ። ሁሉን በእምነት አድርጉት። እግዚአብሔርም በእውነት በግልጽ ያሳያችኋል። ልብ ላለው ንገር፣ ለሚያስተውል መስክር። ማለት በልባችሁ ከሰማችሁኝ አገራችን ኢትዮጵያ አሁን ያለችበት ሁኔታ አሁን ሕማማትን የሚያሳልፍበት ቦታ ላይ አንድ ትልቅ አባት ጋር ነበር እያሳልፍክ ያለሁት ያውሳቸውም አሉ እኔም ወጣ ብዬ ይህንን ድምፅ እስከምቀርጽላችሁ ድረስ እንግዲህ እስከ ትንሣኤ ድረስ አብረን እንደ እግዚአብሔር ፈቃድ ሀገራችን ኢትዮጵያ ፋኖ ብልጽግና የፋኖን ስም በሁለት በመክፈል በሶስትም በማድረግ ከሌላ ጋራ ኔትወርክ አለው በማለት ዜና የሚዘግቡ አሉ። የኢትዮጵያ ሕዝብ ሆይ ገንዘብህን ለሃይማኖትህ አድርግ። ሙስሊሙን ብትሆን ከፈለግ መስጊድ ያሰራበት ማርያም እነት ነው እንዷዛኝቷን የኦርቶዶክሳዊ ተዋሕዶ ሃይማኖት ተከታይ የሆናችሁ ደግሞ መልካሙን አድርጉበት። ከዛ ውጭ ለተራባብሉ በአካባቢያችሁ ላለ ለተራባብሉ፣ ለተጠማ፣ መንገድ ለተዘጋበት፣ ሌላምን ላፈረው ስጡት እግዚአብሔር በግልጽ የሚመገብ መሪ እንዲሰጠን ከፈለጋችሁ ማለት ነው። ከዛ ውጭ ከሀገር ውስጥ እስከ ውጭ ሀገር ድረስ የተሰገሰጉ አረመኔዎች በተለያየ ስም በተለያየ ቦታ በመስረጽና በመግባት ኢትዮጵያን ለመፈረካከስ፣ ቤተክርስቲያንን ለማጥፋት፣ ክርስቲያኑን ለማውደም ብቻ አይደለም አላማቸው ማዕድኗን እስከ ቃል ኪዳኑ ታቦት ድረስ መዝረፍ። በነገራችን ላይ የሚያሳዝን ዜና ከዚህ ላይ ልንገራችሁ። አሁን ባለው ጦርነት ላይ በጎጃምም በተለያየ ቦታም ብትሄዱ ጎንደር አካባቢም እርስ በርስ እየተመረጡ ጀግኖች ቢገደሉ ወደ ሸዋም እርስ በርስ ብትሄዱ፣ በነገራችን ላይ ጎንደርና ሸዋ ስለ ዘር ሀረጉ ተመሳሳይ የሆነ ሀረግ ያለው አማራ ክልል ከሚባለው ሸዋና ጎንደር ነው። በጣም ማለት ከዚህ ከጎንደር ተነሱ ወደ ሸዋ ይሄዱት ይሄ በቤተ እስራኤሉ ዘርም ብትሄዱ ተመሳሳይ ተቀራራቢ ነው። ሌላ ቦታ የለም እያልኳችሁ አይደለም፣ አለ ግን ለምን ትኩረት እንደተደረገበት አላውቅም። ግጭትም ያለው የእርስ በእርስ አለመግባባት ያለው ሁለቱ ቦታዎች ላይ ነው። ሁለቱ ቦታዎች ላይ ደግሞ እንዳይግባቡ የተደረገበት ዋናው ምክንያት ልክ የሆነ ሰው እንዳይገኝ ነው የፍካሬ ኢየሱስ የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንቢት ቃል ማለት ነው። የተነገረለት አምላካችን ሳይቀር የመሰከረው በኢትዮጵያ የሚነሳ እውነተኛ ብርሃን አለ። አንዳንድ ኮሜንት ስመለከት አንተ የዓለም ብርሃን ነው ወይ የኢትዮጵያ ዓለም ብርሃን የሚባለው ማህበር ውስጥ ነው ወይ ያላችሁ ያላችሁን አይደለሁም። እስከዛሬም የመለቃቸው ቪዲዮዎች ማየት ትችላላችሁ ኢትዮጵያ የዓለም ብርሃን አባል አይደለውም። የኢትዮጵያ የዓለም ብርሃን ደጋፊ አይደለው። እኔ ሃይማኖቴ ኦርቶዶክሳዊት ተዋህዶ ቤተክርስቲያን ናት። ስለ ኢትዮጵያ ትንሣኤ አባቶች ስለነገሩኝ፣ መጽሐፍት ስላስረዱኝ ነገር ስናገር እንደ አማኝ የኦርቶዶክሳዊት ተዋህዶ ሃይማኖት ተከታይ አማኝ ሁኜ በግሌ ደግሞ እግዚአብሔር እንደረዳኝ፣ አይምሮ እንዳቀበለኝ፣ ምስጢሩ እንደገለጸልኝ ለእናንተ ይሆናችኋል ሊገባችኋል የምለውን ለሚዲያም ይሆናል ይሄ በሚዲያ ቢቀርብ ችግር አያመጣም፣ ምስጢር አይጋለጥም ብዬ የማስበውን ነገር ለእናንተ አካፍላለሁ ማለት ነው። ከዚህ ውጭ ሌላ ነገር የለም እና በዚህ ጉዳይ እንዳትጨነቁ እና ልብ ብላችሁ ከሰማችሁኝ አሁን ጾሙን ስንጾም ቆይተናል። ትንሣኤ እየመጣ ነው። እንግዲህ ሀምሳ ቀን ሙሉ አርብ የለ ረቡዕ የለ ሊበላ ነው ግን ያን በምናደርግበት ጊዜ ጾማችን የእውነት ድካም፣ ስግደታችን የእውነት ስግደት እንዲሆንልና በልቡና እግዚአብሔር ሀገራችንም ሰላም እንዲያደርግልን በትንሣኤው የሀገራችን ሰላም እንዲያመጣልና መረጋጋት እንዲሆን ፍትህ እንዲመጣ የተበደሉ እንዲካሱ እግዚአብሔር መልካሙን እንዲያደርግ የምንፈልግ ክርስቲያኖች እህት ወንድሞች በሙሉ መልካም የሆነውን ነገር በማድረግ በዓሉን ልናከብር ይገባል። ያ ሲሆን አርባ ቀን በሙሉ በስራም ሊሆን ይችላል። አንዳንዴ ሳምታም እየተዛባብን እያለፍንም እየዘገየንም ቢሆንም ቀድሞም ቢሆን እንትን ያልነውን ነገር መጨረሻ ላይ በበረከት የምንሳተፍበት መልካም የሆነ ስራ ስለሆነ መልካም የሆነ ነገር በማድረግ በዓሉን እንድታከብሩ እንድናከብር ስል በእመብርሃን በግዝት ማርያም ስም ጠይቃችኋለሁ እና ልነገራችሁ የምፈልገው ምንድን ነው? በዚህ ጾም ላይ አንድ ትልቅ ቦታ እኔ በጣም ትዝ ብሎኝ ለእናንተ ላካፍላችሁ ብዬ ነው። ጊዜው ረዘም ብሏል። አብይ ጾሙን ሙሉን ያሳልፍኩበት የቅዱሳን ከተማ የሆነ አንድ ትልቅ ገዳም ነበረ። የምታውቁት ታውቁት ይሆናል። ጎረጎረ ማርያም ነው። 600 ቅዱሳን የተሰወሩበት ቦታ ነው። የምታምኑ እህት ወንድሞቼ በዛ 40 ቀን ጾሙን አብይ ጾሙን ሁለት ወር ስቀመጥ ብዙ ምስጢር የተረዳውበት ገዳም ነው። እንደ ዛሬው አለማም ሰው አልበዛም። የት ነው የመጣው መታወቂያ አለ ሆይ የለም ነበር የዛን ጊዜ። እኔም ትንሽ መም አድርጎ የነበር ይነበር የዛኔ አሞኝ ስለነበረ ጸበል ለመጠመቅ ነው የሄድኩት። ያው የገብረ መንፈስ ቅዱስ ጸበል አለ። ከዛም እየተመኮታችን የዮርዳኖስ ወንዝ ጸበል አለ እና ሌሊት ሰዓታት የሚቆምበት ግን ደግሞ ሰዓታት ተቁሟል ተብሎ ወደ ቤተክርስቲያኑ ሲሄድ ቤተክርስቲያኑ አልተከፈተም፣ ጸጥ ያለ ነው። ቅዱሳኑ በጫካው ሆነው መቁጠሪያ ሲቆጥሩ የመቁጠሪያው ድምፅ የሚሰማበት እሳት እየተነደደ ቁጭ ብሎ እሳት የሚያነደው ሰው እንቅልፍ ሲይዘው ነብሩ የሚቀሳቀስበት ትልቅ ቦታ ነው። ዛሬ ግን ያተለውጦ የት ነህ? ማነህ? ወዴት ነህ? ምንድን ነህ? ምናምን የዛን ጊዜም የነበሩት ልጆች ያን ማንም አልነበረ ዘበኛ እንኳን ሳይኖር ህዋን ይጠብቁት ነበር። እና እግዚአብሔር ደጉን ዘመን ይመልስልን። አሁንም ሀገራችን ኢትዮጵያን እየጠብቋት ያሉት የዜማቸው ድምጽ የሚሰማ በስውር ያሉ ቅዱሳን የመቁጠሪያቸው ድምጽ የሚሰማ ሳር የበቀለባቸው ጻድቃን ጸሎት ነው እንጂ ፖለቲከኞቹ፣ አምባሳደሮቹ፣ ጠቅላይ ሚኒስትር፣ ፕሬዝዳንት ወዘተርፈ የታጠቀው ኃይል አይደለም። የታጠቀው ኃይልም ምንም ቢሆን ምንም አይደለም። አገሩን ሊያድን ራሱን ማዳን አይችልም። ሲበላም ሲጠጣም ጥለሆነ አያምንም ጥላውን ሳላማያምን በገዛ ጥርጣሬው ንጹሃን ሁሉ ይገላል። ክርስቲያኑ ይታረዳል። በዓል እንዳያከብር በሃይማኖቱ እንዳይጸና ፍቅር እንዳይኖረን የውሸት ፖለቲካ እየሰደሩ መጽሐፍ እያተሙ ይሰጡናል። መጽሐፉን የሚያትሙልን የሚያሳትሙልን ጥንትም ጥላቶቻችን የነበሩት ናቸው አሁንም ብሔሩን ከብሔር የሚያባሉት ከብሔርም አልፎ ደግሞ ይሄ አማራ የሚባለው ፈተናው መብዛቱ አማራ ተብሎም ውስጥ ላይ ስቃይ የበዛበት ቦታ ከልለው መሬት ሰድረው አማራ አሉት። አማራ ነገር ነው፣ አዳም እንደማለት ያለ ነው። ካም ሴም እንደማለት ያለ ነው። ይህም ማየት አለው። ንገረኝ ታሪክን ካልከኝ አም ማራ ሀም ሀራ አማራ የሚባለው ህዝብ ታሪክ ጠቅሶ ሲናገር መነሻው እናቱ ሳባ ናት፣ አባቱ ኢትኤል ነው። በሳባ ሳባውያን የተባሉት ናቸው አማራ የሚባሉት። በኢትኤልም ኢትዮጵያውያን የሚባሉት ናቸው። በአቢስ አባታቸው አቢሲኒያ የሚባሉት ናቸው። አማራው ይሄ ነው። ይህ ደግሞ ሲሆን በመሬት ተከልሎ በወሰን ተገድቦ ጎንደር፣ ጎጃም፣ ሸዋ የሚባለው ወሎ፣ ሸዋ የሚባለው ሳይሆን ኤርትራው፣ ትግራዩን፣ ኦሮሚያውን ወለጋውን ያካትታል። ከጋምቤላም የሚያካትተው ማህበረሰብ አለ ሀረሪውን ሬዲዮውን ያካትታል። ይሰማል። ሌላውም ደቡብ ምስራቅ ምዕራብ ኢትዮጵያን ያካትታል። አፋሩን ያካትታል። የኦፌር ወርቅ ኦፌር፣ የኦፌር ምድር አፋር ማለት ወሎ ክፍለ ሀገር እኮ ኢሕአዴግ እኮ ነው ሲገባ የመሰረት ድንጋይ ጥሎ መሰመራን መስርቶ ያፋር ክልል የሚል መስረት የሰረተው ወሎ ክፍለ ሀገር ነው። እስከ ጅቡቲ ደንበር እንደውም፣ ወሎ ክፍለ ሀገር ከተባለ እስከዚህ ነው። በዚህ ደንበር ልኪንን እንኳን ማብራራት የማይችሉት ናቸው። ልብ ብላችሁ ከሰማችሁኝ እየበጠበጡ ነው ያሉት ማለት ነው። ከዛ ውጭ ወደ ጅማው ቦንጋ ሌላም ደቡብ ኢትዮጵያ፣ ምዕራብ ኢትዮጵያ፣ ምስራቅ ኢትዮጵያ፣ ሰሜን ኢትዮጵያ ብትሄድ መዳረሻው ሁሉ ይህ ያለበት ነው። አማራ የሚባለው ጌታው ሕዝብ የማይገዛው ማለት ነው። ይህንንም የአድዋን ድል በማድረግ አይገዜነታቸውን መላ ኢትዮጵያውያን አስመስክረዋል። አማራ ማለት የነጻነት ስም ነው፣ የመሪነት ስም ነው እንጂ በመሬት ደንበር የተከለለውን ያደረጉት ነጮቹ ኢትዮጵያውያንን ለመፍረካከስና እርስ በርስ ለማባላት በሃይማኖት ለመመዝበር የዚህ ቦታ ነው የዛ ቦታ ነው በማለት ዛሬ ያለው ወጣት የገዛ ታሪኩና ዘሩን ማወቃቅቶት ከቱ ጋር እየተጋደመ ከወንድሙ ጋር አብራ እየተ ከወንድሟ ጋር አብራ እየተኛች የገዛ ወገኑን ጠይቆ ሰላም ናችሁ ብሎ ዘመድ ከዘመድ መተዋወቁን ትቶ ፖለቲካ ባመጣው የዘር ብሔር ግን የእናቱ ልጅ ጋር ሲገዳደል ይኖራል። እንደዚህ ያለ እርግመት አይጣል ያድርስ ነው ወገኖች። ለዚህ ነው እኛ ማልቀስ ማንባት ያለብን፣ ነው የምናነበው የምናነቅሰው ደግሞ ለራሳችን ነው። እግዚአብሔር ሰላም ይሰጠናል፣ መልካሙን ያመጣልናል። በበረሃው የወደቁት አባቶቻችን ጸሎት መሬት ላይ ጠባትልም። ነገሮች ሁሉ ተመሳሳይ ነገር የሆኑ እየተገጣጠሙ እያየዋቸው ነው፣ ይገርመኛል ከዕለታት ዕለታት ከአመታት አመታት ነገሮች እገጣጠማሉ። የጥንት የተፈጠረ ታሪክ ዛሬ በእኛ ዘመን በተመሳሳይ ጊዜ በተመሳሳይ ሰዓት ሲፈጠር እያየው ነው። ይህንን የምላችሁ በራእይ በሕልም ሳይሆን የሆነ የዓመተ ምሕረት ላይ በተፈጠረበት ዕለት በተፈጠረበት ቀን ተመሳሳይ ነገር ሲፈጠር ስላየሁ ነው። እሱን ወደዛ ማብራሪያ መግባት አልፈልግም። ግን በእውነት በለት እየተፈጠረ ነው። ለምሳሌ ባሳለፍነው ሳምንት ባሳለፍነው ቀናቶች ውስጥ ተመሳሳይ በተመሳሳይ ቀን በተመሳሳይ ዕለት የሆነ ነገር ስለሆነ። ይህ ማለት ደግሞ እኛ ማስተዋልና መገንዘብ መረዳት ከቻል ልቡና ካለን የሆነ ነገር እየቀረበን ነው፣ እየገሰገሰ ነው። በጣም የመጨረሻው ልብ ላለው ንገር፣ ለሚያስተውል መስክር ማለት ፋኖ አደጋ ውስጥ ሆኗል። አደጋነቱ ደግሞ ፋኖን አጥፍተው የራሳቸውን መንገድ እና ድርድር መርጠው ሕዝቡን አሳልፈው ሽጠው ቁማሩን መብላት የሚፈልጉ አሉ። ልክ ደገኘውን ንጉስ ብናውቀው ብንችል የኛ ሀገር መሪ እናደርገዋለን ከኛ ሀገር እንደተወለደ አስመሰለን ቆዳውንም ገልብጠን ቢሆን ባንችል ደግሞ እንደተወለደ እናጠፋዋለን ብለው ጥላቶቻችን እንደሚያስቡት እንዲሁ ለማድረግ የሚታሰባልና በጸሎት ትጉ። ከዛ ውጭ ልክ የሆነውን መንገድ ለማግኘት እውነተኛው ድል እንዲመጣ የምንፈልግ እህት ወንድሞች ስራችን ከሃይማኖታችን ጋር ሊሆን ይገባል። ዛ ውጭ ምንም ሌላ መንገድ የለውም። ሚዲያውም በነፈሰበት ነው የሚያራግበው። ሁሉንም እያየን ስለሆነ ማለት ነው። እናም ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑልኝ። አመሰግናለሁ። እግዚአብሔር ያክብረልኝ።